ሰላም ሰላም፣ ጤና ይስጥልን። ወደ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? እነሆ ዛሬ ሚያዝያ 1 2017 በኢትዮጵያ አቆጣጠር፣ ናይን አፕሪል 2025 በግሪጎሪያን ካሌንደር መሰረት የጋት ውሎ አጫጭር መረጃዎችን ወደ እናንተ አድርሳለሁ። ዘወተር እንደምታደርጉት ላይክ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ። እንግዲህ ያው ሚያዚያ ወር ላይ ገብተናል። በዚህ ወር ሚያዚያ ወር በኢትዮጵያ በጣም ትልልቅ አራት ያ አራት በዓላት ያሉት ወር ነው። ዓርብ ሚያዚያ 10 ከ9 ቀን በኋላ ስቅለት ይከበራል። ዘን አሁንም ከ11 ቀን በኋላ ትንሳኤ እሑድ ሚያዚያ 12 በኢትዮጵያ ይከበራል። ሚያዚያ 23 የላባደሮች ቀን ወይ በተለምዶ ሜይዴ የሚባለው ነው። እንዲሁም በዚሁ ወር ሚያዚያ 27 የአርበኞች ቀን የኢትዮጵያ አባቶቻችን እናቶቻችን በዘመናት የትውልድ ቅብብሎሽ የተረከቡት ሀገር በውጭ ወራሪ ለውጭ ጠላት ተባባሪ በሆነ ባንዳ በተደፈረ ወቅት ስንቄን ቋጥሮልኝ ትጥቅ ግዙልኝ ስምሪት ስጡ ሳይሉ በየአካባቢያቸው ያለን የጎበዝ አለቃ የተሻለውን እየመረጡ አምስት ዓመት ሙሉ የውጭ ወራሪን የተፋለሙበት የአርበኞች ቀን ፓትሪዎት ግዳይ የሚከበርበት የሆነ ማዕት ነው። እንኳን አደረሳችሁ። ይሄ በጣም ሚያዚያ ወር ዘን ከሚያዚያ በኋላ ግንቦት ነው። ግንቦት ደግሞ እንግዲህ በኢትዮጵያ በተለይ ዝናብ ሰማይን ወደ ሰማይ አንጋጦ ለሚኖረው ማህበረሰባችን ዝናብ የሚጠበቅበት ትልልቅ ሞይስቸር እርጥበት ይዘው መቆየት የሚችሉ አትክልቶች የሚዘሩበት በተለይ ድንች እርጥበት ራሱ ሞይስቸር ስላለው ዝናብ ቢዘገይ እንኳን ያንን እርጥበቱን እየተጠቀመ ማደግ የሚችልበት ግንቦት ላይ እሱ ይዘራል። ከዛ እያለ እየቀጠለ ደግሞ ከዛ ባነሰ በቆሎ ትንሽ ይቆይና ግንቦት ሀያ ምናምን አካባቢ ይዘራል። ዘን ትንሽዬ ትንሽ በአንድ ቀን ወይ ሁለት ቀን ዝናብ ከዘገየ የሚደርቁት መቋቋም የማይችሉ ደግሞ ጤፍን ታክል ትንንሾቹ ደግሞ በጣም ከፍተኛ የሆነ ዝናብ በሚመጣበት ወቅት እነሱ ይዘራሉ ማለት ነው። ኤኒዌይስ ሁኔታ ሁኔታ አለ በጣም ብዙ እርጥበት ያለው ቀደም ብሎ እያለ እያለ ይመጣልና፣ ኤኒዌይስ በዛሬው ዕለት በወሳኝነት ብሔራዊ ደህንነት ምክር ቤት ስብሰባ አድርጓል። እንደምታውቁት የኢትዮጵያ ብሔራዊ ደህንነት ምክር ቤት በአዋጅ የተቋቋመ በጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ ቀጥታ ተጠሪነት ያለው በዚህም አባላቶቹ የሚታወቁ የብሔራዊ ደህንነትና መረጃ፣ የኢትዮጵያ መከላከያ ሚኒስትር፣ የሳይበር ሰኪሪቲ ደህንነት፣ የጠቅላይ ሚኒስትር ጽህፈት ቤት፣ ፌዴራል ፖሊስ እንዲሁም ለስራው አግባብነት እንደየወቅቱ ለምሳሌ የብሔራዊ ደህንነትና መረጃ ይሄ በጣም ወሳኝ የሆነው በወረርሽኝ ቢያጋጥምና ከዚህ ከወረርሽኙ መስፋፋት አንጻር የብሔራዊ ደህንነትና የብሔራዊ ደህንነት ምክር ቤቱ ስብሰባ ቢያስፈልገው የጤና ጥበቃ ሚኒስትርን እና በውስጡ ያሉትን ደግሞ የምርምር ተቋማትን አድነው እነዚያን ሊያካትት ይችላል። ለዛ ነው በጠቅላይ ሚኒስትሩ ደግሞ ሪከመንድ የሚደረጉ ሰዎች የሚል ዞሮ ዞሮ በዛሬ ውይይት ሀገራዊ ቀጠናዊ ሀገራዊ ሲባል በኢትዮጵያ ሁኔታ በአራቱ ማዕዘን ያለውን የልማት የሰላም፣ የማህበራዊ እንቅስቃሴ የፖለቲካ ሁኔታዎች ከዛ ደግሞ ቀጠናዊ ሲባል ይህን ሆርኖፍ አፍሪካ የአፍሪካ ቀንድን የቀይ ባህር ቀጠናን ጨምሮ የሰላም እንቅስቃሴው ምን ይመስላል? በአገራት መካከል ያለው የቀደመ ግንኙነት አዳዲስ ልውውጦች አሉ ወይ፣ ሰላማቸው ምን ይመስላል፣ ምን ይጠበቃል በሚለው እንዲሁም ዓለም አቀፋዊ ሁኔታ። በነገራችን ላይ በኢትዮጵያ የጂኦፖለቲክስ ውስጥ ወይም የኢትዮጵያ ፖለቲካ ውስጥ ሲተነተን መካከለኛው ምስራቅን ሚድሊስትን እንደ ቀጠናዊ ጉዳይ ማካተት ወሳኝ ነው የሚል ግንዛቤ መረዳት አለኝ። ኤኒዌይስ በዚህ ሂደት የኢትዮጵያ ብሔራዊ ጥቅም አለ። አጠቃላይ የኢትዮጵያ ብሔራዊ ደህንነት ሲገመገም ከኢትዮጵያ ብሔራዊ ጥቅም ያ ኢትዮጵያ ብሔራዊ ጥቅም እንደ ሀገር ሰርቫይቭ ማድረግ ነው፣ በቀይ ባህር ቀጠና የተቋማት ግንባታ፣ ከሌሎች ጋር ተባብሮ የማደግ ሰጦ በመቀበል መርህ ኦፍኮርስ ከብሔራዊ ጥቅም መለስ ያሉ ደግሞ ሪጅም ኢንተረስት አለ፣ የፓርቲ የብልጽግና ከዛም ብቻ አደለም እኮ ገቨርመንት ኢንተረስት አለ በዛው በሪጅም ውስጥ ከዛም አልፎ ኢንዲቪጁዋል ኢንተረስት አለ ሊደርስ ኢንተረስት ብለን የምንጠራው ማለት ነው። ኤኒዌይስ በእነዚህ ግምገማ ውስጥ የሰላም ሁኔታ መሸሻል እንዳለ የጥፋት ኃይሎች ከእለት እለት ከጊዜ ጊዜ ተቀባይነታቸው በተለይ ከሕብረተሰቡ በኩል የነበራቸው ተቀባይነት እየቀነሰ መምጣቱን የፋይናንስ አጠቃላይ ደግሞ ይሄ ሞቢሊቲ የሚባለው ተንቀሳቅሶ በየትኛውም መንገድ ተንቀሳቅሶ ጉዳት የማድረስ አቅማቸው እየተዳከመ መሆኑን ተወናብደውም ይሁን በተሳሳተ መረጃ ወደ ትጥቅ ትግልም ወይንም በጸረ ሰላም እንቅስቃሴ የነበሩ አካላት እጃቸውን እየሰጡ እንደሆነ ይህም ተጠናክሮ እየቀጠለ እንደሆነ አሁንም ቢሆን መንግስት በሰላም እጃቸውን ለሚሰጡት ልዩ ጥበቃ እንደሚያደርግ አስፈላጊውን ስልጠና እና የታድሶ በመስጠት ወደ ህብረተሰቡ እንደሚቀላቅል በዛ በብሔራዊ ደህንነት ምክር ቤቱ ባወጣው መግለጫ ውስጥ ተካቷል። ምናልባት አንድ ባንድ ማየት ካለብን ያ በወፍ በረር ብናየው ነው የሚሻለው። ከዛም ባለፈ እንግዲህ የትግራይ ሁኔታንም ገምግሟል። በአንዳንድ ወገኖች እኮ የዓላማ የተነሳ የትግራይ ህዝብ የሚፈልገውን ወይም ያ የትግራይ ህዝብ ከማንም እንደማንም ኢትዮጵያዊ እንደ ኢትዮጵያ ህዝቦች የትግራይ ህዝብ ወጥቶ መግባት ሰርቶ ማደግን የሚፈልግ ህዝብ ነው ከማንም በላይ በጠባብ ቡድን ተይዞ ፍላጎ ፍላጎታችን ፍላጎቱ ነው፣ ህልማችን ህልሙ ነው። ለእኛ እንዲሞት ተደርጓል ተብሎ አማራጭ እንዳያገኝ ተደርጎ ተሰንጎ የተያዘ ህዝብ ነው። ኤኒዌይስ ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያህል ሰላም ባያገኝም በትግራይ የነበረው ጦርነት በሰላም እንዲፈታ መንግስት ባደረገው ያለሰለሰ ጥረት ህዝቡ ፎይታ እንዲያገኝ አስችሎታል። የሰላም ስምምነቱ ደግሞ የተጀመሩ መሰረታዊ አገልግሎቶች የተቋረጡ የሰላም ስምምነቶች አምሶሪ የሰላም ስምምነቱ መንግስታዊ አገልግሎቶች እንዲጀመሩ፣ ማህበራዊና ኢኮኖሚያዊ ስራዎች እንዲሳለጡ እንዲከናወኑ፣ መሰረተ ልማቶች እንዲጠገኑ አድርጓል። በአማራና በኦሮሚያ ክልሎችም መንግስት በህግ በማስከበር የሰላም መንገዶችን በማበረታታት ባከናወነው ተግባር አያሌ ውጤቶች ተመዝግበዋል። ታጣቂዎች የሰላም መንገድን መርጠው በሰላም ገብተዋል። ህዝብ የሰላም ባለቤት በመሆን አካባቢ ማስከበር ጀምረዋል። ክልላዊ የፀጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን ጀምረዋል። ሸቀጦችና የሰዎች ዝውውሮች በተሻለ ደረጃ መድረሳቸውን ገምግሟል። ይሄ ግምገማ በተመሳሳይ በደቡብ በአፋር በሶማሌ ክልል ዝርዝር ይኖራል። ያው መግለጫዎች እንግዲህ ከዝርዝር ውይይቱ የተቀነጨቡ ስለሚሆኑ ነው። ይህ በእንዲህ እንዳለ የአፍሪካ ቀንድ ቀጠና ካለበት ነባራዊ ሁኔታ ዓለም እየሄደች ከምትገኝበት የፖለቲካና ኢኮኖሚ መንገድ እንዲሁም ሀገራችን ልናደርስ ከምንፈልግበት የብልጽግና ደረጃ አንጻር ትኩረት የሚሹ ጉዳዮች መኖራቸውንም ምክር ቤቱ ተመልክቷል። የኃይል ለውጦችንም ያያል፣ አይተዋል ማለት ነው። በሃያ አንደኛ ክፍለ ዘመን ሊኖር የማይገባው ፍላጎትን በኃይል የማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን የተመለከተ ነው ይሄ አናርኪ የዓለም ስርዓት ሞሮለስ አናርኪ ነው። ነገር ግን ያ አናርኪ አሁን ግልጽ እየሆነ በጉልበት በማናለብኝነት የንግድ ጦርነትን ጨምሮ አንዳንዶቹ የሻቢያን ጨምሮ ሻቢያው የኤርትራ መንግስት ተለላኪዎችን በመጠቀም በቀጥታን በተዘዋዋሪም ኢትዮጵያን የማፍረስ ሙከራዎች አሉ። ከዛም ባለፈ ደግሞ እንግዲህ ውጊያው መልትፋስ ምንድን ነው? ብዙ አቅጣጫ ያለው ነው። ኤንዌይስ የኢኮኖሚ ውጊያዎች አሉ። እነዚህን ሁሉ ሴራውን፣ ወጥመዱን ለማለፍ ጥረት እየተደረገ እንደሆነ የኢትዮጵያ ጠላቶች እየተባበሩ እንደሆነ እየተባበሩ እንደነበር፣ ነገር ግን ይሄንን ለማክሰም እስቲል ስራዎች እየተሰሩ እንደሆነ የሚዲያ ጦርነቱም ሚዲያ አለን አማራጭ አለን መናገር እንችላለን በሚል የሀገርን ብሔራዊ ደህንነት የህዝቦችን መፈቃቀድ አደጋ ላይ የሚጥሉ ሰዎችን ተከታትሎ እርምጃ መውሰዱ በሀገር ውስጥም በውጭ አሉትም እንደሚቀጥሉ የተገለጸበት ሁኔታ አለ። በሰላማዊ መንገድ በፖለቲካ ውይይት መፍትሄ ለማስገኘት እሱም ጥረት እየተደረገ እንደሆነ ከኢትዮጵያ ጠላቶች ተልእኮ የተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሉ በአንድ ኃይሎች ከእለት ወደ ዕለት አቅማቸው እየደከመ ነው። እየደከመ ነው ማለት ሙሉ ለሙሉ ተሟሸዋል ማለት አይደለም። በቀቢጻ ተስፋ የተለያዩ ሙከራዎችን ሊሞክሩ የሚችሉበትም እድል አለ። እሱን መከላከል መመከት ከህዝብ ዓይን የተሰወረ የለም። እሱን መስራት ያስፈልጋል። የተደራጁ የኢኮኖሚ ወንጀሎች፣ አሻጥሮች፣ እቃ መደበቅ፣ ሆርዴ ማድረግ የኑሮ ውድነት እንዲፈጠር መሰወር የገቢያ መር የተባለውን የፎሬን ኤክስቼንጅ ወይ የገንዘብ ልውውጥ ማለት ነው። ልክ የኢትዮጵያ ገንዘብ እንደ ሸቀጥ በገቢያ ኃይሎች ህግ መሰረት ይሸጥ ሲባል እሱን የሌላ የውጭ ሀገራት ባዕዳንንም ተልኮ በመቀበል የማደናቀፍ ሁኔታ አለ። እነዚህን ጠንካራ ተቋም ያስፈልጋል፣ ህዝቡም መተባበር ይጠበቅበታል የሚል እምነት አለኝ። በኃይል በአመፅ ፍላጎታቸውን ለማሳካት መንግስትን ለመገልበጥ ሲሞክሩ የነበሩ ሰዎች እየተዳከሙም ቢሆንም ቡድኖች አሁንም የበለጠ ትግል እንደሚያስፈልግ፣ ይህንን በማድረግ ሂደት እነዚህን የኢትዮጵያ ደመኛ ጠላቶችን ተልእኮ ተቀብለው ልማትን እያደናቀፉ በንጹሐን ላይ ጭፍጨፋ እየፈጸሙ ገበሬው ሰርቶ እንዳይለወጥ የአፈር ማዳበሪያ እንኳን እንዳይደርሰው ጥረት እያደረጉ ዘረፋ ላይ የተሰማሩትን እነዚህና ሌሎችን ትልልቅ የመንግስት የልማት ድርጅቶችን የህዝብ የልማት ድርጅቶችን ያደናቀፉትን በመመካት በማስታገስ ህግ በማስከበር ረገድ የፌደሪ መከላከያ ሰራዊት እና በተዋረድ ያሉ የጸጥታ ኃይሎች ሊወሰዱትን እርምጃ በዛም ደግሞ መስዋዕትነት ለከፈሉትን እሱን ሁሉ በኢትዮጵያ ህዝብ ስም እንደሚያደንቅ ገልጿል። እንግዲህ የኢትዮጵያ ብሔራዊ ደህንነት ምክር ቤት ሚያዚያ 12017 አንድ 2017 እሱ ያወጣዋለ ሌላ ምናልባት በኢትዮጵያ የአሜሪካ አምባሳደር አርቨን ሆሴ ማሲንጋ በኤምባሲ ኦፊሻል ቬሪፋይድ በሆነ ገጽ ላይ ያወጡት ምንድነው ሪኮመንድ ምንድነው ኮሜንድ አድርገዋል። በሰላማዊ መንገድ የትግራይ ጊዜያዊ አስተዳደር የስልጣን ሽግግር መደረጉን አድንቀው የትግራይ ጊዜያዊ አዲስ የተዋቀረው የትግራይ ጊዜያዊ አስተዳደር ሊወስዳቸው የሚገቡ እርምጃዎች በሚል ወይንም አክቲቪቲዎች በሚል አስቀምጠዋል። አፕላውድ አፕሪት ሪአፍርሜሽን ኦፍ ፕሪቶሪ አካውንት ስሩ ዘሰሌክሽን ኦፍ ታደሰ ወረደ አዘኒው ትግራይ ሪጅን ኢንትሪም አድሚኒስትሬሽን ፕሬዚደንት ይህንን ድንቃለን መቀጠሉን ሰላማዊ ስልጣን ሽግግር መደረጉን በፕሬቶሪያ ስምምነት አተገባበሩ እንዲቀጥል መደረጉን ብለው ታደሰ ሲግኒቸር ኮሚቲንግ ቱ የታደሰ የቃል ኪዳን ትናንት የተፈረመ አለ። ወደ እናንተ ማቅረብ ያለው ትናንት መጋቢት 30 2017 የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድ በሚል ስምንት ቤዚክ ነጥቦችን ፈርሟል። እነዛን አውቀናል ነጥቦችንም አድንቀናል፣ ነው ያሉት አርቨን ሆሴ ማሲንጋ። በዛ ታደሰ ሲግኒቸር ኮሚቲንግ ቱ ሪተርን ቱ አይዲፒስ ቱ ዘ ሆም ቱ ዘር ሆም፣ ተፈናቃዮችን ወደ ቀያቸው የመመለስ ዲሳርም ኤንድ ሪኢንተግሬት ፎርመር ኮምፓታንስ፣ የቀድሞ ታጋዮችን ተዋጊዎችን ዲሞቢላይዝ ማድረግ መበተን፣ ትጥቃቸውን መቀበል ዲሰርም ማድረግ እንዲሁም ወደ ቀደመ ተግባራቸው ስራቸው መመለስ። ይህ እንግዲህ በቃል ኪዳን ሰነዱ ላይ የተቀመጠ ነው። ኢንዲንግ አንድ ኮንስቲትዩሽናል አንድ ኦል ኦፍ ሬሌሽንስ አንድ አክሽን ይህ የህገ መንግስታዊ የሆኑ ተግባራትንና ግንኙነቶችን ማቋረጥ። ይሄ ከኤርትራ ጋርም ሊሆን ይችላል። ከመንግስትን በጉልበት እንጥላለን ከሚሉ ኃይሎች ጋር ኢንክሉዲንግ ዜን ላይንግ ዘ ግራውንድ ወርክ ፎር ኤሌክሽን አንድ ፓርቲሲፔሽን ኢን ናሽናል ዲያሎግ ለአገራዊ ምክክር መድረኩ ምች ሁኔታዎችን ማመቻቸት እንዲሁም ህዝብ ነው የስልጣን ባለቤት፣ ህዝብ የመረጠውን ስልጣን መያዝ ያለበት። ለዛ ለምርጫው የሚሆን ባክግራውንድ ምንድነው? መልካም ሁኔታ፣ አስቻይ ሁኔታ ምህዳር መፍጠር። ን ፕሮሞቲንግ ዩኒቲ ንድ ናሽናል ካውን አንድነትና ብሔራዊ መግባባት እነዚህን ዳይሬክት ሪስፖንስ ዘኒድ ሶፍት ትግራይ ኢትዮጵያ። ይሄ የትግራይ ህዝብ የኢትዮጵያ ፍላጎት ነው እና ይህንን አፕሪሽት አድርገዋል፣ እውቅና አግኝተዋል። ስለዚህ ነገ እነዚህ ከስምንት ቃል ኪዳን ፕሮቶኮልስ ወይንም እነዚህ መፈጸም አለባቸው። ከነዚህ ኦፍ ኮርስ እነዚህ ከየት ነው የመጡት? የፕሪቶሪያ ስምምነት አካል ናቸው። የህገ መንግስቱ አካል ነው። በትራንዚሽን ጊዜ ወይንም በሌላ መልኩ የፌዴራል መንግስት በክልሎች ጉዳይ ጣልቃ በሚገባበት ጊዜ ሊሰሩ የሚገቡ ጉዳዮች ናቸው። የሰብአዊ መብት ማክበር፣ ህገ መንግስቱን ማክበር እና ማስከበር፣ እነዚህ ማለት ነው። በጣም መልካም ነገር ነው እንግዲህ ሆፕ አይ ሆፕ ኢጋድም ያው አፍሪካ ህብረትም አውሮፓ ህብረትም ሌሎችም ኤምባሲዎች ያው አሜሪካ ከወጣ ሌላው ተከተል ነው ተከተል፣ አለቃህን ተመልከት፣ ሰንደቅህን ነው አሜሪካ ካለ ሌላውም ይቀጥላል፣ ተመሳሳይ መግለጫዎች እንጠብቃለን። ሌላው እንግዲህ ወደ እናንተ በዚህ ሰዓት ቢደርስ የሚል አዲሱ የንግድ ጦርነት ተፋፍሞ ቀጥሏል። አሜሪካ በቻይና ላይ አምሳ አራት ፐርሰንት ታሪፍ ጥላ ነበር ሪስፕሮካል ስለ ጣልክብኝ እጥልብሃለሁ፣ ውጅምን ስለመታኝ መታሃለሁ የሚል ነው። እናንተ ጥላችሁብኛል፣ እኔ ደግሞ 54 ፐርሰንት ጥያለሁ ብላ ነበር። ያንን ተመልክቶ ሬር እርዝ ማቴሪያል የሚባሉትን በዋናነት አሜሪካ ከቻይና የምትገዛቸውን የሚሊትሪ ሚኔራልስ ላይና ደግሞ ዶናልድ ትራምፕን በጣም ሳፖርት ያደርጉት ይሄ ዋይት ፋርመርስ የሚባሉ ምንድነው ኮመርሻል ኮመርሻላይዜሽን ስጋ የሚያመርቱ ትልልቅ አትክልትና ፍራፍሬ የሚያመርቱ የዶናልድ ትራምፕ መሰረት የሆኑት ላይ ስፔሲፊክ ታርጌት አድርጋ እነዛ ምርቶች ላይ 34 ፐርሰንት ታሪፍ ጣለች፣ ወደ ቻይና በሚገቡ ምርቶች ፕላስ እርዝ ማቴሪያል የሆኑ ከቻይና ወደ አሜሪካ በሚሄዱት ላይ ደግሞ የኮታ ታይፕ ምንድን ነው ሪስትሪክሽን የማድረግ አቁመናል፣ አይደለም ግን፣ መጠናቸውን የመገደብ ይህን ስታደርግ ዶናልድ ትራምፕ እስከ ትናንት ስድስት ሰዓት ድረስ ማታ ማለት ነው፣ ማክሰኞ አርሊ ሞርኒንግ የሚባለው ማለት ነው። በፍጥነት አንሱ የሚል ምክርም ወይም መንገራገሪያም አቅርበው ነበር። ያንን ቻይና ባለመቀበሏ ወይንም አክት ባለማድረጓ ተጨማሪ የሀምሳ ፐርሰንት ታሪፍ ተጥሏል። መቶ አራት ፐርሰንት መጣ። ለምሳሌ በሀያ ሀያ አራት በቻይናና በአሜሪካ መካከል ያለውን ግብይት ብነግራችሁ ቻይና በ2024 ከአሜሪካ ኢምፖርት ያደረገችው 295 ኖ 295 ቢሊዮን ዶላር ያለው ሸቀጦች ምርቶች ነው። ወደ አሜሪካ ደግሞ 438 ቢሊዮን ዶላር ሸቀጥ ልካለች፣ ኤክስፖርት አድርጋለች። ኢምፖርት የተደረገ 295 ነው። ይህንን ኤክስፖርት ማይነስ ኢምፖርት ስሰሩት ለትሬድ ባላንሱ ምን ይመስላል፣ የንግድ ግንኙነቱ ብላችሁ ስሰሩት በአሜሪካ በኩል 143 ቢሊየን ዶላር የንግድ ጉድለት ወይም ትሬድ ዲፊሲት ይታያል። አሁን ምን ማለት ነው ምን ማለት ነው? 104 ቢሊየን ታሪፍ ብላችሁ ብትወስዱ በቀላሉ ሌት የ2024 ንግድ ይቀጥላል ብለን ብናስብ አጠቃላይ አጠቃላይ ወደ አሜሪካ የገባው 438 ቢሊዮን ዶላር ሸቀጥ ነው ብያችኋለሁ። 104% ብትጨምሩበት ስንት ይሆናል መሰላችሁ? ገቢ ብቻ ከ438 ኢምፖርት ከሚደረገው የአሜሪካ መንግስት 442.38 ቢሊዮን ዶላር ይሰበስባል ማለት ነው። ኦኬ፣ ይሄ ነገር እኮ ዝሮ ዝሮ ጫናው አሜሪካውያን ላይ ነው። አዎ፣ ጫናው አሜሪካውያን ላይ ሲሆን ምን ይሆናል? ኮንሰምፕሽኑ ይቀንሳል፣ የሚገባው ይቀንሳል ማለት ነው። ስለዚህ ትሬድ ዲፊሲትኑን ምን ለማድረግ ያገለግላል ለመቀነስ ባላንስ ለማድረግ ይረዳል አንድ በሉ ሁለት ትልቁ የዓለማችን ገበያ አሜሪካ ገበያ ነው ለምንድን ነው ትልቁ የአሜሪካ ገበያ የዓለማችን ገበያ የሆነው የበለጸገ ገበያ ስለሆነ ከንሲውም ስለሚያደርግ ማንኛውም አገር አቅሙ ከቻለ አሁን ባለው ሁኔታ ታሳቢ የሚያደርገው አሜሪካን ገበያ ነው አውሮፓ አሜሪካን አስቦ ነው ቻይና አሜሪካን ነው አፍሪካም ፕራይመሪ ጉድ ሊሆን ይችላል ይሄ ሮማቴሪያል ኤክስትራክትድ የተደረገውን ብዙ ፕሮሰስ ያልተደረገ ሊሆን ይችላል። ብረት ኦሩን፣ አይረን ኦሩን እሱን ጭኖ በመርከብ ይልካል። አሜሪካ ፕሮሰስ ያደርጉታል፣ ብረት ይሆናል። ብረቱን አይሸጡልህም። እንደገና የበለጠ ብረቱን ደግሞ ዩኤቪ ያደርጉታል ወይ ፍሪጅ ይሆናል። ስለዚህ አንተ አንድ ኮንቲነር አይረን ኦር ልክ አፍሪካ የሆነ ሀገር ምናልባት በምላሹ ሊግዛ ሲል ሁለት ድሮን ራሱ የማይገዛ ይሆናል። ይሄ የላከው ፕሮሰስ ያደርጉታል የበለጠ ፋርዘር ማለት ነው እንግዲህ ቴክኖሎጂ። ስለዚህ ይሄ 438ቱን የባለፈውን አመት የ2024 ብናይ አሲስ ፓሪበስ የምንለው በኢኮኖሚክስ ነገሮች ባሉበት ይቀጥላሉ ብለን ብናስብ ሊሆን አይችልም ግን ከታሪፍ ብቻ 4428 ቢሊዮን ይሰበስባሉ። ሰው ይሄ በአሜሪካውያን ላይ የኑሮ ውድነትን ያመጣል። የኑሮ ውድነት እቃዎች ሲወደዱ ደግሞ ኮንሰምሽን ሪጀክት ታደርጋለህ ከዛ ቻይና ላይ ሆነው የአሜሪካን ገበያ አስበው ያመርቱ የነበሩት ፈርማቸውን ምናምን ይዘው ወደ አሜሪካ ይሄዳሉ ኢንቨስት ያረጋሉ ማለት ነው። ወይንም ከቻይና ነቅለው ወደ ሌላ ሀገር ሊሄድ ይችላል። ዞሮ ዞሮ ቻይና ምን እያረከው ነው የተወዳደርከው የጎዳ ሆነው የምትመጣ ነገር። ግን የቻይና ኢኮኖሚ ከሌላው ሀገር የተለየ ነው። ኤክስፖርት ኦሪየንትድ ነው። አጠቃላይ ኢኮኖሚው ኤክስፖርት ማድረግን አስበው ነው የትኛውም ድርጅት ሲቋቋም። የሀገር ውስጥ ገበያን አስበው አይደለም የሚያመርቱ የውጭ ገበያ ነው በስታንዳርድ ነገር ግን የቻይናም በጣም ከፍተኛ የሆነ እንግዲህ ያው በአለም ህዝብ ሁለተኛ ናቸው ከህንድ በመቀጠል ይሄ ደግሞ ሚድል ክላስ እና ሃየር ክላስ ፈጥረዋል ሶ ኢኮኖሚው አሁን አደጋ ውስጥ ሲገባ በአለማችን ትልቅ ሪዘርቭ ያለው የቻይና መንግስት ነው መርኬንታሊዝም ስለሆነ ኤክስፖርት ኦሪየንትድ ስለሆነ የውጭ ምንዛሬ ብዙ አለው ለዛ ነው አሁን አንዳንድ ካምፓኒዎች የስቶክ ማርኬታቸው ላይ በጣም ስጋት ሲፈጠር የመንግስት አፍሌትድ የሆኑ ከመንግስት ጋር በጣም ቅርብ ቁርኝት ያላቸው ተቋማት እሱን ለማረጋጋት አክሲዮን እየገዙ ነው ያሉት፣ በገፍ ማለት ነው። ከዛ ባለፈ ለምሳሌ ኤክስዋይዜድ የሚባል መኪና አምራች ድርጅት ቻይና ውስጥ ቢኖር የአሜሪካ ገበያ በሚወደድበት ጊዜ፣ ያው የሌላ ሀገር የአፍሪካ ገበያ ምናምን አስበህ የምታስበው አይደለም። ሊገዛ ይችላል መጠኑ ግን ይሄ ማስ ኤክስፖርት ተደርጎ ሊገዛ አይችልም። ስለዚህ ምን ያደርጋል? ያ የበለጸገው መካከለኛ እና ከፍተኛ ክላሱ የቻይና ፕራዮሪቲም ስላለው የመንግስትን ማቅጣጫ ስለሚቀበል በገፍ መኪና ሊገዛ አይችላል። ስለዚህ አሁን ቻይና ውስጥ ምናልባት በአመት አንድ ሚሊዮን መኪና የሚያመርት ካምፓኒ ካለ አሜሪካ ስትዘጋበት በዛው ዋጋ ከቻይናውያን ሜይቢ የሁለት ሚሊዮን የመኪና ትዕዛዝ ሊቀበል ይችላል። ስለዚህ ምን ሆነ ማለት ነው? ገቢያው ባለበት ይቀጥላል። ድርጅቶች ባሉበት ይቀጥላል። ይህንን ንፋሱን፣ ይህንን ዊንዱን፣ ይህንን ኢኮኖሚክ ዋሬሩን ሊያልፍ ይችላል። ኦኬ፣ ከዚህ በመቀጠል ወደ ድርድር ወደ አሜሪካ ለድርድር ሊቀመጡ ይችላሉ። ምናልባት ቻይና ደግሞ ከአሜሪካ ጋር በመከባበር ላይ በጣም በአብዛኛው እስከ ዛሬ የሚኖረው ገቢያውን ኢኮኖሚውን በማሰብ ነው። ይሄ ኢኮኖሚ የሚቀርበት ከሆነ ቻይናን በማንኛውም ሰዓት ወረራ ሊፈጽም ይችላል። ከሌሎች አጌንስት አሜሪካ ካሉ ሀገራት ጋርም ሊተባበር ይችላል። ኦፍኮርስ በዝርዝር ምን አይነት ነው? የቻይና ኢኮኖሚ ኤክስፖርት ኢኮኖሚ ነው። ያን ያህል ኮንሰምፕሽን ሶሳይቲ ባይኖረውም ኦቨርናይት ወደ ኮንሰምፕሽን ሶሳይቲ መቀየር ይችላል ህዝቡን። አልተርናቲቭ ማርኬት ሊፈልግ ይችላል። አስቀድሜ ያልኳቸው ከመንግስት ጋር ግንኙነት ያላቸው ተቋማት ኤክስፔንዲቸርን ሊያበረታቱ ይችላሉ። ለምሳሌ አሜሪካ ላይ ሄደው ትልልቅ የግንባታ ማሽነሪ የሚሸጡትን ቻይና ውስጥ በጣም ሰፋፊ የግንባታ ፕሮጀክቶችን ሊያቅዱ ይችላሉ። ታይዋን ላይ ወረራ ሊፈጸም ይችላል። ይህን የታይዋንን ወረራ መፈጸም ደግሞ ከምንም በላይ የአሜሪካን ኢኮኖሚ ይጎዳዋል። ኮምፒተር የሚያመርቱት የጦር መሳሪያ ምናምን የሚያመርቱት ይሄ ቦርዱ የሚመረተው 67 ፐርሰንቱ ታይዋን ውስጥ ስለሆነ ማለት ነው። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ በጣም አድርጌ አመሰግናለሁኝ። ይሄ ጋ ውሎ ነበር ምሽት ጋ ዕለታዊ ወደ እናንተ ይደርሳል። ቲንኪዩ አመሰግናለሁ።